የተወደዳችሁ ቅዱሳን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። በጌታ የተወደዳችሁ ደግሞ ከክፉም የተጠበቃችሁ ኢትዮጵያውያንና ኤርትራውያን ወገኖቼ በሀገር ውስጥም ከሀገርም ውጭ ያላችሁ የእውነት አምድ ቤተሰቦች በሙሉ በያላችሁበት ቦታ ሰላምና ጸጋ ይብዛላችሁ። ባለፈው ሳምንት እንደምታስታውሱት የውሃ ጥምቀት ትምህርታችንን እየተመለከትን የሕፃናት ጥምቀትን አንስተን ነበር። የሕፃናት ጥምቀት በእርግጥ የጀመረበት ትክክለኛው የታሪክ አጋጣሚ ይሄ ነው የሚል በቂ ማስረጃ እስካሁን አልተገኘለትም። ነገር ግን ግምቶች አሉ። የውሃ ጥምቀት ወደ ቤተክርስቲያን የገባበት የገባበትን አጋጣሚ በተመለከተ ግን ግምቶች ቀርበዋል። ከነዚያ ግምቶች መካከል አንዱ በቆስጠንጢኖስ ዘመነ ንግስና በኋላ ከእሱ ከቆስጠንጢኖስ ዘመነ ንግስና በኋላ የተተኩ ስርዓቶች እንደሆኑ ይታሰባል። ምክንያቱም ቤተ ክርስቲያን ከሰማዕታት ዘመን በኋላ አረፈች። ከዚያ በኋላ ምንድን የሆነው ከግብር ነፃ በመውጣት ክርስቲያኖች መሰደዳቸው ሲቆም፣ እንዲሁም ደግሞ እንደውም አንድ አራተኛ ድርጎን ከቤተ መንግስት ስትቀበል ቤተ ክርስቲያን በሙሉ የማምለክና እግዚአብሔርን የማገልገል ነፃነት ስታገኝ የዚያን ዘመን የወንጌል ባለአደራ ትውልዶች የክርስቶስን ወንጌል ይዘው ከማስፋት ይልቅ እዛው መሟሟቅ እንደቀለላቸው እና በርካቶችም ደግሞ ግብርን ለማስቀረትና እንደገናም ደግሞ በንጉሱ የንጉሱ እምነት የሆነውን ወይም ኦፊሻሊ ተቀባይነት ያገኘውን የክርስትና እምነት በጀርባቸው ያሉ ሕፃናትንም ጭምር በማጥመቅ በማስጠመቅ የክርስትናን ቁጥር ለማብዛት የተጠቀሙበት አንዱ ስልት እንደሆነ ይገመታል። የውሃ ጥምቀትን የሚያጠምቁ አብያተ ክርስቲያናት ወይም ቤተ እምነቶች ለሁለት የተለያዩ ምክንያቶች ያጠምቃሉ አንደኛው የዘላለም ህይወትን የዘላለም ህይወት የሚገኘው ሀብተ ወልድ ስመ ክርስትና የሚገኘው በውሃ ጥምቀት ነው በሚል እምነት በአርባና በሰማንያ ቀን ልጆችን ያጠምቃሉ የእግዚአብሔር ልጆች እንዲሆኑ ከአብራ ከመንፈስ ቅዱስ እንደውም የሚል አገላለጥ አለው ከዛ እንዲወለዱ ከእግዚአብሔር እንዲወለዱ ማጥመቅ ግዴታ ነው በሚል በ40ና በ80 ቀን ያጠምቃሉ። እንደውም አርባና ወይም 80 ቀኑ ያልደረሰ ለሞት የሚያስፈራ ህመም ያለበትን ህፃን ጭምር ከቀኑ ቀደም በማድረግ ውሃ ጥምቀት ያጠምቃሉ። ይሄ ከዘላለም ህይወት ጋር በማገናኘት የዘላለም ህይወት እንዲያገኝ በማሰብ እንደሚያጠምቁ ተመልክተናል። ይሁን እንጂ ግን በዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 8 ያለውን ብንመለከት መንጻት ለእናትየዋ እንጂ ለህፃኑ እንዳልሆነ፣ ህፃኑ የተወለደ ወንድ ከሆነ በስምንተኛ ቀኑ የአብርሃም የቃል ኪዳን ቤተሰብ ሆኖ እንደሚቀላቀል በመገረዝ የአብርሃም ቃል ኪዳን ውስጥ እንደሚገባ በማስረጃ ተመልክተን ነበር። ሰማንያ እና አርባ ቀን ለወለደችው እናት እንጂ ለተወለደው ህፃን ምንም እንዳልሆነ ይህን የእግዚአብሔር ቃል ያረጋግጥልናል። ስለዚህ ደህንነት የሚገኘው በኢየሱስ ክርስቶስ በማመን ነው እንጂ በመጠመቅ አይደለም ብለን ይህንን ልክ እንዳልሆነ ተነጋግረን ነበረ። ሌሎቹ ደግሞ የዘላለም ህይወት አይሰጥም። የውሃ ጥምቀት ግን የቃል ኪዳን ቤተሰብ ውስጥ እንዲገባ ወይም እዛ የቃል ኪዳን ማህበረሰብ ውስጥ እንዲገባ እናጥምቀው በሚል ያጠምቃሉ። የህፃናትን ጥምቀት የሚቀበሉ የወንጌል አማኞች እንዳሉ እናውቃለን። እነዚህም የወንጌል አማኞች የውሃ ጥምቀትን የህፃናትን የውሃ ጥምቀት የሚቀበሉት የቃል ኪዳን ቤተሰብ አባል እንዲሆን ነው። ነገር ግን ያም ቢሆን የህፃናት ይጠመቁ የሚል ምንም አይነት የመጽሐፍ ቅዱስ ክፍል እንደሌለ በማስረጃ እየተመለከትን ነበረ። ባለፈው ጊዜ የህፃናት ጥምቀትን የሚደግፉ አብያተ ክርስቲያናት ወይም ቤተ እምነቶች የሚያነሷቸውን ጥቅሶች በዝርዝር እየተመለከትን የቆርኔሌዎስን ቤተሰብ አይተን ነበረ። በሐዋርያት ሥራ ምዕራፍ 10 ከቁጥር 46 ጀምሮ ቆርኔሌዎስና በቤቱ ያሉ ሁሉ ተጠመቁ ስለሚል የቆርኔሌዎስ ቤተሰብ ውስጥ ህፃናት ሊኖሩ ይችላሉና ህፃናት ተጠምቀዋል የሚል ሙግት ያነሳሉ። መጽሐፍ ቅዱሱን የፈተሽ ነው ወይም የመረመር ነው እንደሆነ ግን የቆርኔሌዎስ ቤተሰብ ውስጥ የተጠመቁ ሰዎች በሙሉ የእውነትንና የመዳንን መንገድ የሰሙ እንደገናም ደግሞ የሰሙ ብቻ ሳይሆን መንፈስ ቅዱስ የወረደላቸውና በልሳን የተናገሩ ነበሩ። ህፃናት በልሳን ተናግረው ከሆነ ትልልቆች ናቸው ማለት ነው እና የቆርኔሌዎስ ቤተሰብ ውስጥ የህፃናት ጥምቀትን ማንሳት ፈጽሞ መጽሐፍ ቅዱሳዊ እንዳልሆነ ተመልክተን ነበር። ምክንያቱም የሰሙት ናቸው የተጠመቁት፣ መንፈስ ቅዱስ የወረደላቸው ናቸው የተጠመቁት፣ በልሳን የተናገሩ ናቸው የተጠመቁት። ህፃናት ሊሰሙ አይችሉም። ምስክርነቱን እንደገና መንፈስ ቅዱስ ወርዶባቸው በልሳን ሊናገሩ አይችሉም እንደዛ። ምክንያቱም ህፃናት በጀርባ ያሉ ህፃናት ራሳቸውን እንኳን አያውቁም፣ እንኳን የሃይማኖት ትምህርት ማለት ነው። ሁለተኛ ማስረጃ ነው ዛሬ የምናየው የልድያ ቤተሰብ ይሄንን የሐዋርያት ሥራ ምዕራፍ 16 ከቁጥር 15 ጀምሮ ክፍሉን እናገኘዋለን። ከፍ ብዬ ነው ማነበው። እሷን ለማግኘት በጤሮ አዳ ከጤሮ አዳ ተነስተን በቀጥታ ወደ ሳሞት ራቄ፣ በነገውም ወደ ናጱሌ በመርከብ ሄደን ከዚያም ፊልጵስ ውስጥ ደረሰን ይላል። እርሷም የመቄዶኒያ ከተማ ሆናም የወረዳ ዋና ከተማና ቅኝ ሀገር ናት። በዚያችም ከተማ አንዳንድ ቀን እንቀመጥ ነበር። በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አደቃ አጠገብ ወጣን፣ ተቀምጠንም ለተሰበሰቡት ሴቶች ተናገርን። ከቲያጥሮን ከተማ የመጣች ቀይ ሐርሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጽ ዘንድ ጌታ ልቧን ከፈተላት። የተባለች እንግዲህ ሴት ከቲያጥሮን ከተማ ነው የመጣችው ፊልጵስዩስ ናት አሁን ያለችው ሀር ሻጭ ናት። ይቺ ሴት እግዚአብሔርን ከሚያመልኩ በወንዝ ዳር ሆነው እግዚአብሔርን ከሚያመልኩ ሌሎች ሴቶች ጋር አብራ እግዚአብሔርን ስታመልክ እነ ጳውሎስ ወንጌልን በዚያች በፊልጵስዩስ ተናገሩ ይቺ የቲያጥሮኗ የሀር ነጋዴ ልድያ ያንን የተነገረውን የእግዚአብሔርን ቃል ሰማችሁ መስማት ብቻ ሳይሆን እግዚአብሔር ደግሞ የውስጥ ልቧን ከፈተላት። ይህን ጊዜ ኢየሱስ ክርስቶስ ጌታ እንደሆነ መድኃኒት እንደሆነ፣ የዘላለም ሕይወት የዘላለም ክብር እንደሆነ አመነች። ይህንን እምነት ተከትሎ ምን እንደሆነ ነው የእግዚአብሔር ቃል የሚነግረን ተመልከቱ። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም ማለችን ይላል። አሁን ልብ አድርጉም ልድያ ከቤተሰቧ ጋር ተጠመቀች የሚለውን በመያዝ በልድያ ቤተሰብ ውስጥ ሕፃናት አሉ የሚል ሎጂክ ለመስራት ይፈልጋሉ ሰዎች። ይህንን ማየት እንችላለን። ምንም ችግር የለው። አንደኛ በዚህ ክፍል ውስጥ ልድያም ያገባች ሴት ስለመሆኗ ማስረጃ የለም። ሀርሻ ጭናት ወጣት ሴት እንደሆነች መገመት እንችላለን። አግብታለች ወይም አላገባችም የሚል ማስረጃ የለም። አንድ አግብታም ከሆነ ደግሞ ልጆች አሏት ወይም የላትም የሚል አሁንም ማስረጃ የለንም። እሷ ራሱ ከወላጆቿ ጋራ ምክንያቱም የእሷ ወላጆችም የእሷ ቤተሰቦች ናቸው። ከወላጆቿ ጋር ትኑር፣ ከባለቤቷ ጋር ትኑር፣ ወይም በዚያ ቤተሰብ ውስጥ እሷ ራሱ በመሰረተችው ቤተሰብ ውስጥ ልጆች ይኑሯት ወይም አይኑሯት ምን አላለም፣ አልተጻፈም ከቤተሰቦቿ ጋር ተጠመቀች የሚለውን ልጆቿንም አብረው ተጠምቀዋል ለሚል ማስረጃ ማቅረብ ይሄ በጣም አስቸጋሪ ነው የሚሆነ። ይሄ በጣም አስቸጋሪ ነው የሚሆነ። ስለዚህ ማስረጃ በሌለበት ጉዳይ ጉንጫ አልፋ ክርክር ከመፍጠር ውጭ ይሄ የህፃናት ጥምቀትን ለመደገፍ እንደ ዋና የመጽሐፍ ቅዱስ መከራከሪያ ነጥብ አድርገን ልናቀርበው አንችልም። አፋችንን ሞልተን ልጅ አላትም ለማለት አንችልም። አፋልችንን ሞልተን ልጅ አላትም ለማለት አንችልም። አፋችንን ሞልተን ያገባች የወለደች ሴት ናት ለማለት አንችልም። አላገባችም አልወለደችም ማለት አንችልም። ስለዚህ የልድያ ጉዳይ ምን ያለ ነው? ፈጽሞ ለሕፃናት ጥምቀት ማስረጃ ለመብቃት በቂ ምስክር አይደለም። ስለዚህ የሕፃናት ጥምቀትን የሚቀበሉ ሰዎች ይህንን ጥቅስ እንደ ማስረጃ ጥቅስ አቅርቦ ለማቅረብ ወይም ለመከራከር ወይም ደግሞ ለማሳመን ወይም ደግሞ ለማስተማር ድፍን ያለ ጥቅስ ስለሆነ በቂ እንዳልሆነ መነጋገር እንችላለን። ሁለተኛው የፊልጵስዩሱ የወህኒ ጠባቂ ነው። አሁንም የሐዋርያ ስራ ምዕራፍ 16 ቁጥር 33 ላይ እሱም ከቤተሰቦች ሁሉ ጋር ተጠመቀ የሚል ጥቅስ አለ። ምንድን ነው ታሪኩ? ጳውሎስ እና ሲላስ በወህኒ ቤት ውስጥ ታስረው ነበረ እና በታሰሩበት ወህኒ ቤት ውስጥ ሌሊቱን በዝማሬ እግዚአብሔርን ሲያመልኩት አመሹ። ወይም እግዚአብሔርን በዝማሬ ሲያመልኩት ሳሉ ድንገት የወህኒው መሰረት ተገለባበጠ። ድንቅ የሆነ ተአምራት ተከሰተ። ድንቅ የሆነ ነገር በቃ በጣም አስደናቂ ነገር ነው። በቃ በጣም በጣም የሚያስገርም ነገር ተፈጠረ። ዋ ይህን ጊዜ የወይኒ ቤቱ ጠባቂ ከእንቅልፉ በመንቃት ታስታውሳላችሁ። ያለውን በቃ ራሱ ላይ አንዳች ነገር ለማድረግ ራሱን ለመግደል፣ ምክንያቱም የእስር ቤት ውስጥ ያሉ እስረኞች ያመለጡ ስለመሰለው በራሱ ላይ አደጋ ለመፍጠር ሲል፣ ጳውሎስ ሁላችንም እዚህ ነን ምናምን አለው። በራሱ ላይ አንዳች እንዳታደርግ አለው። መጣያቸው። ከዛ በኋላ ምንድን ነው ጌቶች ወይ ምን ላድርግ እንድድን ምናምን አለ። እነሱም የጌታን ቃል ነገሩት። ክፍሉ እንደዚህ ይለናል ጌቶቾ ይድን ዘንድ ምን ማድረግ ይገባኛል አላቸው እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህም ትድናላችሁ አሉት አያችሁ ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው በሌሊትም በዛ የሰዓት ወስዶ ቁስላቸውን አጠበላቸው ያን ጊዜም እርሱ ከቤተሰቦች ሁሉ ጋር ምን ሆነ ተጠመቀ ይለናል ልክ ነው የወይኒ ቤቱ ጠባቂ የተፈጠረውን ተአምራት አየ። እስር ቤት ውስጥ ነበረ። ይህ ነገር የተከሰተው ብቻውን ነው የሰማው። ወደ ውጭ ያወጣና እጌቶች እንድድን ምን ላድርግ አለ። እንግዲህ የሚሰብኩት ስብከት እውነተኛ መሆኑን አመነ። ከዛ ሄዱ ወደ ቤተሰቦቹ ምን እንዳለ ተመልከቱ። የእግዚአብሔር ቃል ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ይላል። በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ከዛስ በሌሊትም በዛ የሰዓት ወስዶ ቁስላቸውን አጠበላቸው እርሱም ከቤተሰቦች ሁሉ ጋር ተጠመቀ ይለናል አያችሁ የተጠመቁት እነማን ናቸው የምስራቹን ቃል የሰሙቱ ናቸው በቤቱ ሁሉ ላሉት የእግዚአብሔርን ቃል ተናገሯቸው በቤቱ ላሉት ስለዚህ በቤቱ ላሉት ነው የእግዚአብሔርን ቃል የነገሯቸው ስለዚህ በዛ ቤት ውስጥ ያሉት በአንድ ቤተሰብ ውስጥ ህፃናት ሊኖሩ ይችላሉ ብሎ ማመን ትክክል ነው ሊኖሩ ይችላሉ ነገር ግን በዚህ ስፍራ ላይ ተጠመቁ የተባሉት ቃሉን የሰሙት ናቸው። ስለዚህ ቤት ውስጥ የነበሩት ህፃናት የእግዚአብሔርን ቃል ለመስማት የደረሱ ከሆነ ደፍነት እነሱ የእግዚአብሔርን ቃል ስለሰሙ በሰሙት የእምነት ቃል ታዘው ተጠምቀዋል። ግን ልብ በሉ ተጠመቁ ከማለቱ ከማለቱ በፊት በቤቱ ላሉት የእግዚአብሔርን ቃል ተናገሯቸው የሚለው ይቀድማል። ስለዚህ ያመኑት ለመስማ ለማመን የሚሆነውን ቃል የሰሙት ናቸው የተጠመቁት። ስለዚህ በዚህም አሁን በፊልጵስዮሱ የወህኒ ጠባቂ ቤት ውስጥ የተከሰተው ነገር ተመሳሳይ ነው። ልብ በሉ የሰሙት ናቸው የታዘዙት፣ የሰሙት ናቸው የተጠመቁት፣ የሰሙት ናቸው የውሃ ጥምቀትን በመጠመቅ ተግባራዊ የሆነ ምስክርነት የፈጸሙት። የተወደዳችሁ ቅዱሳን አሁን በነዚህ ታሪኮች ውስጥ እንደተመለከት ነው የሰሙት ከመጠመቅ ውጭ፣ በጀርባ ያሉ ሕፃናት ቃሉን ሊሰሙ ይችላሉ ወይ? መጀመሪያ በጀርባ ያሉ ሕፃናት የእግዚአብሔርን ቃል ሊያደምጡና ለሰሙት የእምነት ቃል ምላሽ ለመስጠት ይችላሉ ወይ? በጀርባ ያሉ ሕፃናት በጀርባ ያሉ ሕፃናት ለዚህ ለእግዚአብሔር ቃል ታዛዦች ሆነው ለሰሙት የእምነት ቃል ታዘው ተግባራዊ የሆነ ምስክርነት ሊመሰክሩ ይችላሉ። ኦ እንደዛ ይችሉ። ምክንያቱም በጀርባ ያሉ ህፃናት ምላሽ መስጠት አይችሉም። የተጠመቁት ግን ለእምነት ምላሽ የሰጡ ሰዎች ናቸው ነው እና የፊልጵስዎሱንም የወይኒ ጠባቂ ታሪክ ብናነሳው የህፃናት ጥምቀትን ደጋፊ ሆኖ አናገኘውም። ሌላው የህፃናት ጥምቀትን የህፃናት ጥምቀትን ለማጥመቅ ድጋፍ አድርገው የሚያነሱት አንዱ ጥቅስ የእስጢፋኖስ ቤተሰቦች ተጠምቀዋል የሚል ነው። ልክ ነው። በእስጢፋኖስ ቤተሰብ ውስጥ ውሃ ጥምቀት ተከናውኗል። ጳውሎስ የእስጢፋኖስን ቤተሰቦች እንዳጠመቀ በአንደኛ ቆሮንቶስ መጽሐፍ ምዕራፍ አንድ ላይ ነግሮናል። ክፍሉ እንደዚህ ይላል፤ አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 16 የእስጢፋኖስን ቤተሰቦች ደግሞ አጥምቄ ያለው ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። ስለዚህ የእስጢፋኖስ ቤተሰቦች ውስጥ ሕፃናት ሊኖሩ ይችላሉ፣ ምንም ጥያቄ የለውም። ሊኖሩ ይችላሉ፣ ችግር የለውም። ይሁን እንጂ ሕፃናት ስለመጠመቃቸው አሁንም ስፔሲፊክ የሆነ ወይንም ደግሞ በቃ ሕፃናት ተኮር የሆነ ማስረጃ ማግኘት አንችልም። አሁንም ቢሆን ግን እነዚህ ሕፃናትን ደግሞ አይመለከትም ብለን ሪጀክት ከማድረጋችን እና በቃ ክርክሩን ከመግዝጋታችን በፊት ማስረጃዎች እስቲ ናቅርብ። የእስጢፋኖስ ቤተሰቦች ምን እያደረጉ ነበረ? አንደኛ ቆሮንቶስ ምዕራፍ 16 ቁጥር 15 ላይ የእግዚአብሔር ቃል እንዲህ ይላል፣ ወንድሞች ወይ የእስጢፋኖስ ቤተሰቦች የአክአያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸውን እንደሰጡ ታውቃላችሁ ይላል እንደ እነርሱ ላሉትና አብሮን ለሚሰራ ለሚደክምም ሁሉ እናንተም እንድትገዙ እንለምናችኋለን ይላል እለምናችኋለሁ ይላል ስለዚህ የእስጢፋኖስ ቤተሰቦች አሁን ቅዱሳንን ምን እያደረጉ ነው እያገለገሉ ነው ያሉት በአካ አያ ካመኑ በኩራት መካከል አንዶቹ ናቸው፣ ዋናዎቹ ናቸው። መጀመሪያ ወንጌልን የተቀበሉት እነሱ ናቸው። እንደውም ሌሎች ለነሱ እንዲገዙላቸውና እንዲያደምጧቸው ይመክራል ጳውሎስ። ስለዚህ እነዚህ ሰዎች በጀርባ የሚታዘሉ ሕፃናት ናቸው ወይ እማያስተውሉ ናቸው ወይ ቅዱሳንን የሚያገለግሉ ተብለዋል? ቅዱሳንን የሚያገለግሉት እነዚህ ሰዎች ሕፃናት ናቸው አይደሉም፣ ሊሆኑም አይችሉም። ማቹር ያደረጉ ክርስቲያኖች ናቸው፣ ጠንከር ያሉ ክርስቲያኖች ናቸው፣ እድሜያቸውም የደረሰ ክርስቲያኖች ናቸው እንጂ ለመስማትና ለመታዘዝ በጌታ የሆኑትንም ለመውደድና ለማገልገል ልብ ያላቸው ናቸው። የተወደዳችሁ ቅዱሳን ልብ በሉ። የሕፃናትን ጥምቀት በተመለከተ እነዚህን ከላይ ያነሳኋቸውን ጥቅሶች እንደ ማስረጃ አድርጎ ማቅረብ ወይም ማየት በጣም ትንሽ አስቸጋሪ ነው የሚሆነው። ስለዚህ የአንድም የመጽሐፍ ቅዱስ ቦታ አንድም አንድም የመጽሐፍ ቅዱስ ቦታ ላይ ህፃናት በህፃንነታቸው ይጠመቁ የሚል ማስረጃ እናገኝም። ስለዚህ በውሃ ጥምቀት ትምህርታችን ውስጥ የህፃናት ጥምቀት ስፍራ ሲሰጠው አናየን። ስፍራ የለውም። ወይም በአርባ እና በሰማንያ ቀን ህፃናትን የውሃ ጥምቀት እንድናጠምቅ ምንም አይነት ማስረጃ ሊኖር አይችልም። እና ይህንን በማየት ማሰዋል በተለይ አርባና ሰማንያ ቀን ከሴትዮዋ ከወለደችው እናት መንጻት ጋር እንጂ የልጆች ወደ የማምለኪያ ስፍራዎች ከመምጣት ጋር እንዳልተያያዘ መረዳትና መገንዘብ ይኖርብናል። በሚቀጥለው ሳምንት ስንገናኝ፣ አንዳንዴ ግዝረት ጥምቀትን ተክቷል ወይ የሚል ሌላ ነገር ደግሞ ይነሳል። እስኪ እሱን ለማየት እንሞክራለን። በሚቀጥለው ጊዜ ጌታ ጸጋ እና ሰላም ይብዛላችሁ።